ዘመኑ እነዚህን ነገሮች ወደ ኢትዮጵያ ስትመጡ ይዛችሁ ካልመጣችሁ በጣም ነው የምትቆጩት፣ በጣም ነው የሚቆጫችሁ። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የመዲ ቲዩፕ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ አብዛኞቻችሁ ባለፈው በሰራውት ቪዲዮ ላይ ወደ ኢትዮጵያ ስንመጣ ምን ይዘን እንምጣላላችሁኝ። በመጀመሪያ ማወቅ ያለባችሁ ነገር ኢትዮጵያ ውስጥ የሌለ ምንም ነገር የለም። እስኪ የሆነ ነገር አስቡ። ኢትዮጵያ ውስጥ ሊኖር አይችልም ብላችሁ ያሰባችሁትን ነገር ኮሜንት ላይ ጻፉልኝ። በእርግጠኝነት አለ። ምንም በቃ ምንም ምንም አእምሯችሁ ላይ እዛ ያያችሁት አረብ ሀገር ያያችሁት ነገር ግን ኢትዮጵያ የለም ብላችሁ የምታስቡት ነገር ሁሉ እዚህ ኢትዮጵያ ሞልቷል። እንደው እንኳን ክፍለ ሀገር ባይኖር አዲስ አበባ ሁሉም ነገር አለ። ግን አመናችሁም አላመናችሁም አንድ ተመሳሳይ ዕቃ ሜድን ቻይና የሆነ ዕቃ ወደ ኢትዮጵያ የሚመጣውና እናንተ ወዳላችሁበት ሀገር የሚመጣ ተመሳሳይ አይደለም። ጥራታቸው ፍጹም ይለያያል። ይህንን ማወቅና መገንዘብ ይኖርባቸዋል ማለት ነው። ለምሳሌ ኢትዮጵያ ውስጥ እኔ አሁን የምፈልገው ነገር አለ። ነገር ግን ውጭ ሀገር ዘመር ካለኝ ያንን ነገር ከዛ ገዝተው ነው እንድልኩልኝ የምፈልገው። ለምን ብትሉ ጥራቱ ነጋዴዎች ከሚያመጡት ሰዎች ከዛው ቦታ ገዝተው ቢያመጡት ሞር የተሻለ ስለሆነ ነው ማለት ነው። ጉዳይ ስገባ መጀመሪያው ሁላችሁም የምትስማሙበት ምንድን ነው? ስልክ ይዛችሁ መምጣት አለባችሁ። ነገር ግን ወደ ኢትዮጵያ ስንመጣ ምን አይነት ስልክ ይዘን ብንመጣ አሪፍ ነው የምትሉ ከሆነ ዩቱበር ካልሆናችሁ፣ ቲክቶከር ካልሆናችሁ፣ አይፎን በፍጹም ይዛችሁ እንዳትመጡ። አይፎን ባትሉ በጣም ነው የሚያስቸግረው። ብቻ ብዙ የሚያስቸግሩት ነገር አለ። ግን ለቪዲዮ ጥራት የምትፈልጉ ከሆነ አይፎን ይዛችሁ ቶዶ ማለት ነው። ነገር ግን ቪዲዮ ማትሰሩ ከሆነ ዝም ብላችሁ ራሳችሁ ምንም ሶሻል ሚዲያ ላይ ቲክቶክም ዩቱበርም ካልሆናችሁ፣ ምርጥ ሳምሰንግ ዋጋው እንደ አይፎን ተመሳሳይ ምርጥ ስልኮች አሉ። ምርጥ ሳምሰንግ ስልክ ይዛችሁ ብትመጡ አሪፍ ነው ማለት ነው። ፓወር ባንክ ኢትዮጵያ እንደምታውቁት ማብራት ይሄዳል ይመጣል፣ ይሄዳል ይመጣል። በዚህ መሀል እናንተ ልባችሁ ውልቅ እንዳይል ከፈለጋችሁ ፓወር ባንክ ቆንጆ ፓወር ባንክ አሉ። አንዳንድ ፓወር ባንኮች ኖን ላይ ምናምን እኔ የሆነ ገዝቻቸው ነገር ግን የተበላሹ ፓወር ባንኮች አሉ። አሪፍ የሚትሉትን እዛ መርጣችሁ ፓወር ባንክ ይዛችሁ መምጣት ትችላላችሁ ማለት ነው። ሌላው ነገር ሴቶች ደግሞ የሚያስፈልጓችሁን ነገሮች ከዛ ይዛችሁ የምትመጡትን በሌላ ቪዲዮ ሰራላችኋለው ማለት ነው። ወደ ቀጣይ ሌላው ወደ ልብስ ስንሄድ አብዛኞቻችሁ ልብስ እየሰበሰባችሁ ብዙ ልብሶች አሏችሁ። እስካሁን የገዛችኋቸውን ልብሶች ጣሏቸው፣ ምንም አድርጓቸውም አላችሁም። ከገዛችሁ ገዝታችኋል፣ ይዟችኋቸው ነው ቶሎ። ቢያንስ እንኳን እዚህ ይዛችሁ መታችሁ በአትለብሷቸው እንኳን መቀየሪያ ታረጎታላችሁ፣ እንደ ሳልቫጅ መሸጥ ይችላሉ። ነገር ግን ብዙ ልብሶችን ባትገዙ እመክራችኋለሁ ማለት ነው። ምክንያቱም እዚህ ኢትዮጵያ ስትመጡ በጣም ምርጥ አሪፍ አሪፍ የሚባሉ ልብሶች አሉ። ወይም ደግሞ እናንተ መግዛቱን ከቻላችሁበት እነዚህ ብጥጣሽ ምናምን ልብስ ሳይሆን ትታዎች ታይት በጣም ለማሉ በጣም ትናንሽ የሚባሉ ነገር ግን እዛ አላችሁበት ሀገር ርካሽ የሆኑ ልብሶች አሉ ማለት ነው። ነገር ግን ልብስ ስትገዙ ልትመጡ ስትሉ፣ ለምሳሌ አሁን ልብስ ገዝታችሁ አምስት ዓመት አራት ዓመት ሻንጣ ውስጥ ኢጃዛ ቤት ተቀምጦ እዚህ ኢትዮጵያ መጥታችሁ ስትለብሱት እንደ ሳልቫጅ የሆነ የቆየ አይነት ነገር ነው የሚያስታውቀው ማለት ነው። ስለዚህ ልትመጡ ስትሉ፣ ሀይቶች፣ ቱታዎች፣ ሹራቦች፣ ሂጃቦች ለሴቶች ብዙ የሚገዙ ነገሮች አሉ፣ ሳታበዙ ነገር ግን ይሄ ቀሚስ ጉርድ ምናምን ውጭ ላይ የምትለብሱ ሳይሆኑ ከውስጥ የሚለበሱ ታኛውን ጊዜ ሲጀምር፣ እኔ ለምን እንደሆነ አላውቅም። በራሴም አይቼዋለሁ፣ በብዙ አረብ ሀገር ሂደው በመጡ ሰዎች አይቼዋለሁ። የምንገዛው ልብስ ልካችን አይደለም፣ እኔ አላውቅም። ወይ ረዝማል ወይ ይሰፋል ወይ ይጠባል፣ በቃ ልካችንን አናውቅም። ልካችሁን ካወቃችሁ ግን ብዙ የሚገዙ ልብሶች አሉ። እንደሚባለው አይደለም። አሁን ለምሳሌ ቱታ፣ ሹራቦች፣ ሂጃቦች፣ ታይቶች እነዚህ እነዚህ ነገሮች ይዛችሁ ብትመጡ እዚህ አንድ ታይት በጣም ውድ ነው። ያውም አንድ ቀን ልብሳችሁን የሚበተን ታይት ማለት ነው። ስለዚህ ልካችሁን አውቃችሁ ልትመጡ ስትሉ አሁን ለምሳሌ ችግሩ ምንድነው ነው? አምስት ዓመት ሙሉ ሻንጣ ውስጥ አስቀምጣችሁት ልክ እዚህ ስትመጡ ስትለብሱት ነው የማይሆንም ቢሆነው። ነገር ግን ልትመጡ ስትሉ የተወሰነ ቀናቶች ሲቀሯችሁ፣ ሌላኛው ደግሞ ሴቶች ጌጣጌጦችን ከዛ ገዝታችሁ ብትመጡ እመክራችኋለሁ። የማይገፉ አሉ፣ በተለይ ሸኢን ላይ ያሉ ጆሮ ጌጦች አሉ፣ ሰዓቶች የእጅ ቀለበቶች አሉ ብዙ ጌጣጌጦች ሸኢል ላይ ያሉእና እነሱን አሁን ገዝታችሁ ብትመጡ በጣም አሪፍ ነው። እዚህ ኢትዮጵያ ውድ ናቸው። የሆነ ሰዓት እንዳጋጣሚ ጠይቄ በጣም ነው የተገረምኩት። ያውን ለብሳችሁት ምናልባት በወሩ በሁለት ወሩ ከለሩ የሚቀይር ነገር ሊሆን ይችላል ማለት ነው። ነገር ግን ምትን ላይ ሸኢል ላይ ያሉ ጆሮ ጌጦች ምናምን ነገር በጣም እነሱን ግዟችሁ ጸጉር ማስያዣዎች ምናምና በቃ የሴት እቃዎችን ተሸይን ጥለው ማለት ነው። በጣም አሪፍ ስለሆኑ ነው። ደግሞ ወደ ኩሽና ስንሄድ ይዛችሁ መምጣት ያሉባችሁ ነገሮች የመጀመሪያው ያው እንደሚታወቀው ማሽኖችን ይዛችሁ ነው። ቶሎ የጁስ መፍጫ ይዛችሁ መምጣት ከፈለጋችሁ ነው። የማትፈልጉ አትፈልጉም ነው ማሽኖች፣ የጁስ መፍጫ፣ የሽንኩርት መፍጫ፣ የሎሚ መጭመቂያ፣ እነዚህ ማሽን ነክ ነገሮችን፣ ቶስት ማድረጊያ ብዙ ብዙ ነገሮች አሉ ማሽን የሚባሉ ነገሮችን አተኩራችሁ ይዛችሁ ብትመጡ በጣም አሪፍ ነው ማለት ነው። ያኛው ደግሞ በጣም ሁላችሁም የምታውቁት መጥበሻና ብረት ድስት ነው። እሱንም መጥበሻ ከዚህ በፊት ነግሬያቸዋለሁ። መጥበሻ ይዛችሁ ስትመጡ ክዳን ያለው መጥበሻ ይሁን ማለት ነው። ምክንያቱም አሁን ላይ ኦቭን ባይኖራችሁ ኬክ ምናምን፣ ፓንኬክ ምናምን ብዙ ነገሮችን በመጥበሻ ልትሰሩ ስለምትችሉ እሱን ይዛችሁኑ ቶሎ ማለት ነው። ሌላው ደግሞ አንድ እህታችን እንደዚህ ቢላዋ ከዚህ በፊት በነገራችን ላይ ሁሉንም ነገር ሰርችላችኋለሁ። አሁን አዳዲሶቹ ናችሁ ያላያችሁት በድጋሚ ነው ይህን ቪዲዮ እየሰራ ያለሁት ማለት ነው። ቢላዋ ይዛችሁን ቶሎ አሪፍ ነው ባልኩት መሰረት ቢላዋ ይዛችሁ ስትመጡ በኤርፖርት እስከሆነ አይቻልም። እንኳን ቢላዋ ይቅርና የጥፍር መቁረጫ ለራሱ ይዛችሁ እንትን ስለት ነገር ብረት ነገር አይፈቀድም። ነገር ግን ካርጎ የምታረጉ ከሆነ ማንኪያዎችን፣ ቢላዎችን ምንታደረጋላችሁ? በጨርቅ ወይም ደግሞ በፎጣ ጠቅልላችሁ ካረጋችሁት እስር ታደርጉታላችሁ። ምንም አይሆንም። እኔ መጥቶልኛል ማለት ነው። እንደዚህ አድርጋችሁ ማምጣት ትችላላችሁ ማለት ነው። ባለፈው አንዴታችን ብርድ ልብስና አንሶላ ይዛችሁ ስትመጡ ማወቅ ያሉባችሁ ነገሮች ብዬ ሰርችኝ ባለሶስቱ ስትይ አልገባኝም ብላኛለች ማለት ነው። ሁለት አንሶላ ያለው ነው። ሁለት አንሶላ ያለው ማለት ከስር አንድ አንሶላ አለው፣ እንደገና ደግሞ ሌላ ሁለተኛ አንሶላ አለው። ከዛ ሁለት ራሶች አሉት ማለት ነው። ባለ ሶስት ነው የሚሉት። ባለ ሁለት የሚባለው ደግሞ አንድ አንሶላ አለው ሁለት የትራስ ጨርቅ አለው። ባለ ሶስት የሚባለው ግን ይሄ አንሶላ ፍራሻችሁን የምታነጥቡት አንሶላ ሁለት ነው። እንደገና ደግሞ የትራስ ጨርቁ ሁለት ነው። እነዛ ባለሶስት ይባላሉ ማለት ነው። እነሱን ይዛችሁ ነቶ ማለት ነው። ሌላ ብዙ ብዙ ነገሮች አሉ። ነገሮችን ካሰፋ ናቸው ይዛችሁ መምጣት ያሉባችሁ ነገሮች ማለት ነው። ነገር ግን ባጭሩ እነዚህ እነዚህ ነገሮች ይዛችሁ ብትመጡ በጣም አሪፍ ነው። ደግሞ ሴቶች ለእናንተ ብቻ ወደ ኢትዮጵያ ይዛችሁ መምጣት ያሉባችሁን ነገሮች በቀጣይ ቪዲዮ ሰራላችኋለሁ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ለመዲቲዩብ አዲስ ከሆናችሁ ደግሞ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይባይ